ወይኔ ደስ ሲሉ የእኔ ውድ ወይ የእኔ ጣፋጭ ወይ ወይኔ ግድ ነገር እንዴት ነው ደስ የሚለው። አባባ ቢሞት አለች እንትና ወይ ወይ ወይ ወይ ወይ ሴቶች እንደዚህ ቅበጥ ቅበጥበጥ ልባቸውን ቅለጥ ቅለጥ ለጥ የሚያደርግ ሰው ይስታችሁ ለት የለው ወይኔ ጉዴ ወይኔ ልቤ ላለች ቤት እኔ ልቤ እናትኔ ራሱ ልቤ ስቅል እንዳለ ረ ፕሊስ፣ ምንድን ነው ማርክ ግን አይደብርም እንዲ፣ ምንድን ነው ቀለበቱን ስታደርግላት ወይሽ ስትል ወይም ስትል ማየት የለብንም እኛ። ሺ እስከ ነጋው ምን ይሆን እሺ ብላ ተቀበለችው ወይስ ምንድን ነው እያለን እኛ ልባችን ብሎ ፍንድት እንበል። ማርክ ደግሞ እንደ ብቻ ደስ ይላል። እዴ እ ደስ አላቸው ደስ አላላቸው ቤተሰብ የሆነ ተኔ ፎቶ እንዳየት ነው ደስ ብሎ ነበር። ማይ ጋድ ማለት ነው በጣም ነው ደስ ያለኝ። ጣፋጭ ከሌሎች ሴቶች ትለያለች እየተለማመድኩ ነው። በቃ ህይወቴን ከአንቺ ጋር ጀምሬያለሁ። ምን ልበላቸው? ስማ፣ በጣም ደስ ይላል። እና ስለ አብርሽና ኤፉ ደግሞ ወንድም መከታ ነው አብርሽ። ወንድም የሚልን በደንብ አድርገህ ስማ። ወንድም ወንድም ነው። ማርያምን፣ ወንድም ወንድም ነው ምንም ቢሆን፣ ብትወድቅም ብትነሳም፣ ከጎን ሊጠፋ የማይችል ስጋህ ነውና ስታገኝም ስታጣም ስትደሰትም ስትከፋም ከአጠገብ አይጠፋም። ስለዚህ እሱን ምክር በደንብ አድርገህ ስማ። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበልልኝ። ላይክ ሰብስክራብ ሸር ማድረጋችሁን አትርሱ የእኔ ወዶች። ያው እንግዲህ ሰሞኑ እየተጠፋፋን ነው። ምን ላድርግ? ብቻ እግዚአብሔር ይመስገን ስለሁሉም ነገር። በጣም ደህና ነኝ፣ ግን ደግሞ በጣም ቢዚ ነኝ የኔ ወዳጆች እንግዲህ ለእሳቸውም ጸሎትና ዱዓ እያደረጋችሁ ያላችሁ እግዜር ይማራቸው እያላችሁ ያላችሁ አመሰግናለሁ። እና እንግዲህ እያረፈድኩም ቢሆን መምጣቴ አይቀርም እና ዛሬ ደስ የሚል ቀን ነው። ቤዚና ማርክ ያሳለፉት ቀን ማለት ነው። ከምላችሁ በላይ በጣም ደስ ይላል። የሆነ የሰው ልጅ እንደዚህ በፍቅር ድብቅ፣ እንዴት ነው በፍቅር ቃላት ሲገላለት ስትሰሙት ምናምን እንትናትሉም እንዴ፣ እኔ ውበትሽን ሳየው እኔ መሽኮርመም ጀመርኩ አለኮ። ከዛ በቃ ተሽኮርማ ማለት ነው የኔ ነሽ ያንቹ ነኝ ምናምን አይነት ነገር ነው የሰማሁት። ብቻ እንዴት ነው ይሄ! አንዳንዴ እዚህ ጋር እንዳትሸወዱ ደግሞ እዚህ ጋር የሆኑ ነገሮችንም ተናግሬ ማለት ፈልጋለሁ። ብዙ ሆቶቼ፣ እንደዚህ የማይል ባል ካለሽ አይወድሽ ማለት አይደለም፣ ይወድሻል ግን ሁሉም ሁሉም ሰው ቃላቱን ቃላትን መጠቀም ያውቃል ማለት አይደለም። ከባችሁ ብዙ ብዙ ወንዶች አፈቅርሻለሁ ከሚልሽ ሞቱን ይመርጣል። ግን ድብና አድርጎ ነው የሚያፈቅርሽ ማለት ሁሌ፣ አልፎ አልፎ ራሱ በፈለገ ታይም ላይ ና ስሜት ባለው ጊዜ ማለት ራሱ መናገር ስሜት ስላችሁ በሌላ ነገር እንዳትወስድ እናንተ ደማናታሞች ና እንትን ነው እንዴት ነው የሆነ፣ አንዳንዴ እናንተ መስራት ፈልጋችሁ ስትሰሩና መናገር ፈልጋችሁ ስትናገሩ ያሉ ልዩነት አሉ። አ ልክ እንደዛ ነው። እና ወንዶች፣ ይህም ደግሞ ሚስቶቻችሁን ፍቅር ግለጹላቸው፣ እንደምትወዷቸው እንደምታከብሯቸው፣ ፍቅረኛችሁን አብራችሁ ያላችሁ ሴት ንገሯት፣ በቃ ወዳችኋት። አብራችሁ እስካላችሁ ድረስ ሴት ልጅ የምትፈልገው ነገር ነው። አይዶን ኖ ብቻ ብዙ ጊዜ አይታችሁ ከሆን የእውነት ከምታፈቅረው ሰው ጋር ስትሆን ሴት ልጅ ማርያምን ነው ምላችሁ፣ ከቁንጅናው ላይ ቁንጅናን የሚወጣላት በቃ፣ ከጉብዝናው ላይ ጉብዝ ነው ምትሆኑ። ና ና የሆነ ፓወር ምትሆናት። ወንዶች ናችሁ ስላችሁ ወንድ ልጅ ሆነ ሴት ልጅ የራሱ የሆነ አቅም አለው። ግን የእውነት ፍቅር ላይ ስትሆን ሴት ልጅ በቃ ፓወር ይሰጣታል። ምናምን ከጎን አይዞሽ፣ ጉብዝ ጎንሽ አንቺ ምናምን ስትል አስማት ነው። ባካችሁ እኔ እንደዚህ አይነት ነገር ማስረዳት አልችልም። እና እኔ እንትን ነው የሆነ አንዳንዴ እንደዚህ አይነት እንትን ላይ ስናይ ብዙ ሰዎች ለፍቅራቸው፣ ለትዳራቸው አደጋ እየሆነ ስለሆነ ነው የሚላችሁ። እና በተረፈ ግን በመልካም ብናየውና እንደዚህ ፍቅርን የሆነ ነገር ፍቅር ብናደርግ ደስ ይለኛል። ሁላችሁም እንግዲህ ይህንን ቪዲዮ ብለን ባድርጋችሁ ይላችሁ ብያስባለሁ ብታዩላቸው አሪፍ ነው ነገ እንግዲህ ቀለበቱን ተንበርክኮ ሲያደርግላት ኦ ምናምን በነገር ብላ ስትቀውጠው ምናምን ምና ይመስለኛል። ብቻ ግን ያደርግልህ ማርኮ ወንድሜ፣ ያው ደስተኛ ነው። መንገዶችን ከፍተሽልኛልም ብሏታል። መንገድ ከፈት። ብቻ ሁሌም ደስ ያለ ሕይወት ይስጣችሁ እስከ መጨረሻው የተሻለ ሕይወት ይገባችኋል። እና ሁሉም ሰው የተሻለ ሕይወት ይገባዋል ብቻ እንደዚህ ስትስቅ እንደዚህ ስትስቅ ማየት እንደዚህ እጅ ለእጅ ተያይዘው፣ ኦ ማይ ጋድ እኔ አይዲው የለኝም፣ በቃ ምንም ማለት አልችልም። ሳይው በጣም ደስ ብሎኝ ነው ያየሁት ማለት ነው። ገብታችሁ ይሁላቸውም እኔ ሁሉን እንዴት አድርጌ እነግራቸዋለሁ። ገብታችሁ ስታዩት ይገባቸዋል። ጭምብ እና ወደ አብርሽና ሩታ ወይም ደግሞ ነጼ ስመጣ አብርሽ ወንድሜ ሩታ እየተነጫነጨች ነው። ጸባይ ነስቷታል። ያላየችው ነገር አይቻለሁ ትላለች፣ ያልሰማችው ነገር ሰምቻለሁ ትላለች እያልክ ሰማውኝ እና የሆነ ነገር ደበረኝ፣ ለምጄ ደበረኝ መሰለ። ሩታ ነፍሰጡር እንደሆነች ታውቃለህ። እኔ አልወለድኩም አላረገዝኩም። ቤተሰብ ግን በእናቴ ልጅ በእህቶቼ አይቼዋለሁ። እህቴ ልክ እንደ እናቴ ነች፣ እና እናቴ እኔ እኔ ተወልጄ እዛ ታናሽ እህቴ ተወለደች። እኔ አላቅም በዛንታ ጩጬ የነበርኩና አዛ በኋላ አልወለደችም ማለት ትልልቆች ናቸው። ሁሎች ና ግን ይችኛዋት ትልቀዋ ማለት ነው። እኔ እሷ ጋ ሁኜ ነው ሁሉም ነገር ሰው ነበር እና ስቴፕ ባይ ስቴፕ እከተላት ነበር። ምን እንደሚሰማት ምን እየተሰማት እንዳለ በየትኛው ወርም እንደሆነ እና ምናምን እነዛ ነገሮች በደንብ አድርጌ ስሜቷ ስሜት የሆኑ እመህማምም የሆኑ አይቼዋለሁኝ እና የመጀመሪያ ወር በጣም ከባድ ነው። አደለም። በቃ እንዴት ነው፣ ብዙ ነገራችሁ ቀያይራል ምናምን ምን ልበላችሁ፣ የምትወዱትን ነገር አትወዱ። እህቴ ልንገራችሁ፣ እዚሁ እና ማርያምን ድንች ወጥ በጣም ነው የምትወዱው፣ እና በጣም ከምላችሁ በላይ የትኛው ምግብ ላይ የሆነ ብትጠሩላት ድንች ወጥ ነው የምትላችሁ፣ በደስት የተሰራውን አሁን ጥፍጥ ያለት ያን ነው ያስጠላት። ቡና በጣም ነው የሚወደ፣ ቡና አስጠላት። በቃ በሰፈርም ሲሸታት ምን አለኝ ቡና ቤት ውስጥ ስላለች ከቤትም አፍላት አቆመን። ምክንያቱም ቡና ሸተታት ማለት ሮቦት ነው የምታደርገው ምናምን ነገር፣ ምግብ አበላ ምግብ ነው የከለከላት። በአጠቃላይ የምትወዳቸው ነገሮች ስለተዎች በጣም ከባድ ነበር ለእሷ። ጫጫት አትፈልግም፣ ማውራት አትፈልግም። ብቻ ብዙ ነገሮች እንዳለ ተቃራኒ ነው የሆነው። እግዚአብሔርን ነው የምላችሁና በጣም ከባድ ነው። ስለዚህ ሰው ሰው ሁና ሰውን የመሰለ ነገር ውስጧ ላይ ሌላኛ ሰው አለ እሷ ጋር ማለት ነው አሁን። እና ያን ነገር ልትረዳት ይገባል። እዚህ ጋር እንዳታበሳጨኝ እግዚአብሔርን አብርሽ፣ እኔ እናደድብ ነው። ምክንያቱም ማለት ሴት ልጅ ማለት እናት፣ የእናት ስሜት ይሰማታል። እናት አንተን ስታረግዞች ስትወልድ ሶሪ፣ እዚህ ጋር እናት ና ማስገባት ፈልጌ ሳይሆን ግን ስሜቱ የትኛውም እናት የትኛው እህቶች የሚሰማቸው ስሜት ስለሆነ ብዬ ነው እና ሩታ ልትረዳት ይገባል። እንደዚህ አይነት ነገር እንደዚህ አይነት ድራማ ውስጥ ማስገባት የለብን በጭራሽ ማለት ነው። ሩታ ደግሞ ቤትን ጥይወጣለው ማለት እንደዚህ ትከተላለሁ ከሄድክበት ምናምን ማለት የለብሽም። ኮራ ቀብረር ደብረር ብለሽ ቤትሽ ቁጭ እሱ ምንም የሆነ የሚበላሹትን ነገሮች እሱ ወጡ ሂዶ አስተካክሎ መመለስ ነው እንጂ አንቺ በአሁኑ ታይም ላይ ወደዚህ ወደዛ መሮጥ የለብሽም ምናምን ነገር እኔ በዛ ላይ ደግሞ ማለት ነው ይቅርታ አድርጉልኝ። እና እሱ ሌላ ጊዜ እማወራችሁ ሆና ለምንድ ነው በእቴ ምሳሌ አድርገ የነገርኳችሁ? እንትና እንትና ብዬ ሚዲያ ላይ ያለን ሰው መጥራት ስላልፈለግኩኝ እኔ ራሴ ያየሁትን ነገር እና ሲሰማኝ የነበረውን ነው ነግራችሁ። ከአጠገብ ሁናችሁ ከሆነ ሰው አጠገብ ስትሆኑ ስሜቱ ይገባችኋል። እና አብርሽ እንዴት ልት እንደዚህ የተበሳጭሽ ነው የሚባል ነገር የለም። ከዚህ በላይ ልትበሳጭ ይችላል። ብትመታ፣ በቦክስ ብትልብ፣ በእርግጫ ብትልብ፣ ብትሰድብህ ምናምን። ኦኬ፣ እሺ፣ እኔ መቤት እሺ እሺ። ነው አሁን ላይ ስትወልድ ደግሞ የድሯ ሩት ትመለሳለች። ማለት የትኛውም ሰው ሲያረግዝ ያለው ጸባይ ነው እና ብቻ ዋናው ልጆች ና አለማግኘት ነው። አላገኛትም ብሏል። አሁን ላይ ግን ሂጄ አገኛታለሁ እና ያለውን ነገር ምንድነው ችግሩ የሚለውን ነገር አስተካክላለሁ ብሏል። ኤፊ ወንድሜ ምርጥዬ ልጅ ነው። እግዚአብሔር ሁሌም ቢሆን ከጎኗ መሆኔን አላቆምም ብሏል። ከሩታ በጣም ነው የሚወዳት። ሩታ ነው ወንድሙ ነው እንደምታውቁት። ና የሁለታቸውን ፍቅር በጣም ነው የሚወደው። የምር የሁለታቸውን መዋደድ ይወደዋል። እንደዚህ የባላችሁ ወንድም ይውደዳችሁ። አሜን በሉ። ምክንያቱም ቤተሰብ የባላችሁ ቤተሰቦች ከወደዷችሁ ማለት ነው ባላችሁ እናንተን የመፍታት መብት ወይ ደግሞ እናንተን የማንገላታት መብት የለውም። ለምን እሱ ሲያጠፋው ዋ ስለሚሉት ቆንጠጥ ይላል። ግን እነሱ የሚጠሏችሁ ከሆነ ወይ ደግሞ አው ልጅ ደግሞ የሚሏችሁ ከሆነ ግን በቃ እነሱ ፓወር ይገፋፈዋል እና የባላችሁ ቤተሰብ ይወደዳችሁ፣ በአጠቃላይ ላለላችሁ ፈልጋለሁ እና ይፌ መርጠ ልጅ ነው። ባለፈውም እንደዚህ ጭቅጭቅ ተፈጥሮ ሲቆጣው ነበረ ምናምን። አሁንም ደግሞ ሰው እንዲያስተካክል ከመጠበቅ ራስ የተበላሹት ነገሮች ራስ አስተካክል ከሩታ ጋር እኔ ያለው ችግር የለውም ብሎ እንግዲህ ወንድሙን መክሮታል ማለት ነው። የትንሽ ትልቅ ባለፈውም እኔ ትንሹ ግን እንደ ትልቅ አንተኖ ሊመምከር የለብኝም ሲል ነበር። እና አብረሽ በጣም የዋህ መጥ ልጅ ነው፣ ለብዙዎቹ የዩቱ ቻናል የከፈተ እንዲሁም ደግሞ እንዴት አድርጌ ልንገራችሁ፣ ለብዙዎቹ የስራ እድል የከፈተ ልጅ ነው። እና ለእሱ አይገባውም። በዙሪያው ያሉ ሰዎች እሱ ለመጣል ነው እንግዲህ የራሱ የሆኑ ሰዎች ናቸው፣ ልጅቱንም ይዘው እየመጡ ምናምን የማይሆን ነገር የሚያወሩት። እና አብረሽ ወንድሜ ቢስትሮንግ ብቻ ማለት ከዚህ በፊት እሷናን የተለያየ ነው፣ በሰላም ነው። ግን አሁን እንደገና ለምን ምንድን ነው መጣ? እዚህ ካልተወራ የፈለገችው ነገር አጣራለሁ ብሏል። እኔም እኮ የገረመኝ እሱ ነው። በሰላም ተለያይታችሁ አንፈላለግ ምናምን ተብሎ ከእንደገና ይህን ሀሳብ በደንብ ስላወራሁት መድገም አልፈልግም። ብቻ ግን ደስ ብሎኛል ኤፌ እዚህ ሀሳብ ስለገባበት እንዲሁም ወንድምህንም ስላገኘው ማለት ነው። እና እንግዲህ ማርክና ቤዚ ደግሞ እስኪ መጨረሻችሁን ያሳምርልን። ነገ ስካየው እስከ መጨረሻው ጓጉቻለሁ። በሳስፔንስ እኮ ያቋረጡትና። እወዳችኋለሁ ቤተሰቦቼ። መልካም ጊዜ ይሁንላችሁ። ባይ ባይ።